ሰላም የዩቱብ ቻናል ቤተሰቦች፣ እንዴት ከረማችሁ? እንዴት ናችሁ? ደህና ናችሁ? እኔ ደና ነኝ፣ አልሐምዱሊላህ። ዛሬ ያለ ምንም ሊጥ በጉላሽ ባጉላሽ አጂነል ጉላሽ አለ አይደለ? በሱ የሚሰራ ጣፋጭ ነው ማሳያችሁ። አጂንትን ጉላሽ ማለት በዚህ ታሽጎ የሚመጣው ኩናፋ ምናም የሚታሸግበት ነው። ይሄ ነገር ታቁታላችሁ ብዬ ተስፋ አረጋለሁ። የማታቁት ልጆችም ደግሞ ካላችሁ ይሄ ነው፣ በዚህ ነው ታሽጎ የሚመጣው። ይሄ አጂነት ጉላሽ በአረብኛው ማለት ነው። እሱን ነው ማሳያችሁ። እዚጋ ሊጤንትን ምንም አልቆራጠኩትም። መጀመሪያ እንድናደርጓለን እንቆርጠዋለን። እንደዚህ ያችሁ እንደዚህ፣ ሁለት ቦታ ማለት ነው። የሚበቃኝን ያህል ቆርጬ አንስቼ እኛውን መልሻለሁ ወደ ቦታው። ይሄን ደግሞ እንደገና ድጋሚ ሁለት ቦታ እንቆርጠዋለን። እንደዚህ በመሀል ማለት ነው። እኩል ነው የምናደርገው፣ እሺ እንደዚህ እናደርግና አሁን ምችን ደግሞ በመሀል እንቆርጣታለን ሁለት ቦታ። እዚህ ቀስ እያለን እንትን እንዳይልብን፣ ቆርጬ ጨርሻለሁ እኔ። ሁለቱንም ቆርጬ ጨርሻለሁ። ይሁን እንደዚህ ነው የምፈልገው። አሁን ዝብዳ እንቀበዋለን። ይኸው እንደዚህ ካደረግኩኝ በኋላ ዝፍዳ እንደዚህ እቀባለሁ፣ ስለሚደርቅ ማለት ነው። እንዲህ እንቀባዋለን። አሁንም ደግሞ ድጋሚ ሁለት ቦታ ቆርጣሎችን እንደዚህ ሁለት ቦታ አቆርጣታለሁ። እሺ ጨረስ። አሁን በቃ መጠቅለት ብቻ ነው። ይኸው እንደዚህ ጠቅልዬ ጨርሻለሁ። ማን ነው አስተካክዬ ጨርሻለሁ። ለዚህ ደግሞ የሚያስፈልገን ደግሞ በነገራችን ላይ በአንዱ ብቻ አይደለም፣ እሺ የምንጠቀልለው ሁለት ሁለት እየደረብን ነው። አሳያችኋለሁ። እሱም እና ደግሞ ከውስጡ ላይ ደግሞ የምፈልገው እዚህ ጋር ጅብናል መራኢ ወይም ደግሞ ጅብናል ማለሓ ጅብነ ፌታ እሱን ነው የምጠቀመው፣ ቺዝ ማለት ነው። እቺን እናንተ በፈለጋችሁት ነገር መስራት ትችላላችሁ። ይህ ግዴታ አይደለም፣ እኔ የምፈልገው ይሄ ስለሆነ ነው። እና ደግሞ ቺን ኬሪ ይቀላቀልባታለሁ። ከዛ በኋላ ያው እንጠቀልለዋለን ማለት ነው። እናንተ የፈልጋችሁትን ነገር ማድረግ ትችላላችሁ። የግዴታ አይደለም። የኔ ፍላጎት ነው፣ ወይም ደግሞ የሰዎች የፍላጎት ነው። ጅብኑን እንደዚህ ካደረግኩኝ በኋላ አንድ ላይ አቀላቀለው እና ትንሽ ውሃ ጠባ አድርጌ በደንብ እንትን እለዋለሁ። ለአምስት ጊዜ ድረስ አቀላቀለዋለሁ። አሁን ደግሞ የምናደርገው ምንድን ነው? ይኸው እዚች ጋ ጅብኑን እዚህ ላይ አድርጌ እዚህ ላይ አድርጌዋለሁ። ኦኬ፣ አሁን የምናረገው ከዛ እንደዚህ ሁለት ሁለት እናነሳለን። ከዚህ ከቆራረጥ ነው ማለት ነው ቀስ እያለን በነገራችን ላይ በጣም ነው የሚጣበቀው፣ እና በጣም ስለሚጣበቅ ቀስ እያለን ነው። ከዛ እንዲህ እናደርጋለን። ይኸው ይኸው፣ እንደዚህ ይኸው፣ እንደዚህ ቅድም ያዘጋጀው ነው እንጂ ብን እንዲህ ካደረግን በኋላ ከዛ እንደዚህ እናደርጋለን። ኦማይጋድ ሶስት ነው ያነሳሁት። እንደዚህ እያደረግን ይሄ እንደዚህ እንድናደርግና እንዲህ እንድንጠቀልለዋለን እንደዚህ ማለት ነው እንድንደረድራለን። ዝብዳ እየቀባ እንትን እንዲ ዝም ብለን አይቀባም። ችግር የለም። ይኸው እንደዚህ እንደዚህ ኦኬኒያውን እየጨረስኩ ነው እያገባደድኩኝ እንደምታዩት እንትን እያልኩኝ ነው እንደዚህ እያደረግን፣ ያው እናንተ በደንብ ለማሳየት እንድትረዱት እንዲገባችሁ እና ቶሎ ሰርታችሁ እንድትበሉ ወይም ደግሞ ለመዳምቻችሁ ሙያ እንድትመሩ፣ በቃ ያው ለነሱ ብቻ ለሙያ ይጠቅማል። ለቤታችን ቢሆን እየደረደርኩት ነው እንደዚህ። በቃ አሁን ጨረስን። እቺ የመጨረሻ ፓርታችን ናት። ያው ጀበናችንም አለቀ ስኒያችንም ሞላ። እሺ አሁን ጨ ይኸው እንደዚህ ጠቅልዬ የሁሉ ነገር አዘጋጅቼ ይጨርሻለሁ። አሁን የሚቀራ ምንድን ነው? እንደዚህ ዝብዳ አቅልጫለሁ። የገበታ ቂቤ ማለት ነው። በዚህ በብሩሽ እንድንቀባው አለን። እሺ እንደዚህ እንደዚህ እንቀባውና በጣም በነገራችን ላይ በጣም የሚጣፍጥ እናንትን ነው። እና ደግሞ በቃ ይሄ ለተለያዩ አዚማ ለእንግዶች ምናምን ራሱ በጣም አሪፍ ነው። እነሱ ሬስቶራንት ላይ በብዛት የሚገዙት ግን በቤታችን እንደዚህ በቀላሉ ማዘጋጀት እንችላለን። አሁን ደግሞ ከላይ እችን ሀበል በረካ እናደርጋለን። እንደዚህ ቆይ አሳያችኋለሁ፣ እንደዚህ ያው አሁን ደግሞ ጨርሻለሁ። አባል ባካ ማለት እሺ፣ ጥቁር አዝሙድ እንደዚህ አድርጌ ጨርሻለሁ። አሁን ፍሩን ውስጥ ጨምሯለሁ ከላይ እሺ፣ ትንሽ ለአንድ ለአምስት ለስድስት ወይም ደግሞ ለአስር ደቂቃ ከስር ከዛ ደግሞ ከላይ ደግሞ ያው ቢጫ እስከሚሆን እላይ ድረስ አሳያችኋለሁ። ያው ዞሮ ሲወጣ እና ከፍሩን ሲወጣ አሳያችኋለሁ። ቢጫ እስከሚሆን እስከላይ እየጠበቅ ነው። በነገራችን ላይ በጣም ስ- ስለሆነ ቶሎ ነው እንትን የሚለው የሚደርሰው እና በጥንቃቄ ነው መጠቀም ያለብን። በመቶ ሰማንያ ድግሪ ያው እንደ ፈሮናችን አይነት ይለያያል፣ ግን በመቶ ሰማንያ ድግሪ ያው እንትን ማለት አለብን፣ ሙቀት እንዳይበዛበት ማለት ነው። ጣፋጫችን ደርሷል። ያው እንግዲህ ይህን ይመስላል። ማሻላ የሚያምረው ይወት ይህን ይመስላል። ትኩስ ነው፣ ገና አልቀዘቀዘም፣ ለመያዝ አልተመቸኝም። በመጨረሻ ማድረግበት እኔ የኔ ሰዎች የሚወዱት ማር ነው። ማር ነው ማድረግበት እኔ ማለት ነው። እናንተ የተመቻችሁ ነገር ማድረግ ትችላላችሁ። እሺ፣ የተመቻችሁ ነገር፣ ሰዎቻችሁ የሚወዱትን ነገር ማድረግ ትችላላችሁ። ሺራም ሊሆን ይችላል። እነሱ የሚወዱትን ነገር ማድረግ ትችላላችሁ። ይኸው በጣም ቀላል አሰራር ነው። ሞክሩት። ይኸው አንዱን አውጥቼ ላሳያችሁ። ይኸው እዩት፣ እንደዚህ ነው። ማሻላ በጣም ነው የሚያምረው። ሞክሩ። ስለተከታተላችሁ በጣም ነው የማመሰግነው። ቀላል አሰራር ነው። ጊዜም አይፈጅም። እና፣ ሀሳብ አስተያየታችን ኮመንት ላይ ያስቀምጡልን። ስለተከታተላችሁ በጣም ለማመሰግነው በሌላ ቪዲዮ እስከንገናኝ ድረስ መልካም ቆይታ፣ መልካም ጊዜ።